አይደለም እንዴት መሰለሽ፣ አሁን ምሳሌው ቅድም ምሳሌ ያመጣሁልሽ ምሳሌ አለ። ሰውን ሰው የሚሰጠው እግዚአብሔር ነው። እግዚአብሔር ሰጠሽ ስጦታሽን ተንከባክበሽ ካልያዝሽ አንቺ ተጎጂ ነው የምትሆን። እሱም እግዚአብሔር ሰጠው ስጦታ ተንከባክቦ ካልያዘ ተጎጂ ነው። እኔ ውጭ ነው ሰማሁት፣ ባይተወው ይሄ ነገር በእሱም ብሩኬና ና ብዬ ደውዬ ነው ያስመጣሁት። ከመጣ በኋላ እሱም ደውልላት አልኩት። ደወለልሽ እኔ ብደውለልሽ ላትመጭ፣ የሆነ ቪዲዮ አለብኝ ሆኖታ ሊሄድ ነው ትያለሽ። ደውልላት ብዬ ነው ያስመጣሁት። ሀይኒ አስተሳሰብሽ በጣም ከብዶኛል። እኔ እኔ በተነገረኝ አይነት አዎ በጣም ከብደሽ እነት እኔ ማለት አይ ማለት ማታውቂው ነገር የለ፣ ግን አውቀሽ ነው ማለት አይደለም። በእኔ የሆነ ነገር ሸፍነሽ፣ ኮሽታ ለይ ኮሽታ ነገር አልፈልግም። ጸባይ ታጃለሽ። አዎ እንደተነገረኝ ከሆነ እሱም ጨመረልኝ፣ ሩኬም ጨመረልኝ። አዎ ይሄንን ትክክለኛ ነው አለኝ ትክክለኛ ነው አዎ። አትታሸሽው መታዘዝ የለሽም ነው አትታዘዥው እንዴ ለምንድን ለምን አትታዘዥም? ለምን አታደርጉም? እንደገና ወዳሽ፣ እውነት በአባትሽ ፊት ነው የምናገረው። አስቸግረሽኝ ነው እንህ መለሰ። ምን አደረኩኝ? አይ ምን አደረኩኝ አይደለም። ሀይሚ ተይኝ። ጋሽዬ ባለፈው የተጣላን ሰዓት ብቻ ያው አትውጭ ብሎ ወጥቼ ነበረ፣ አልታዘዝኩትም። ከዛ በኋላ ግን ከዛን በኋላ ጀምረ አትታዘጊም፣ እኔ አትሄጂም፣ መጀመሪያ አትሄጂም። ብሩኬ እንዲህ እንዲህ እንዲህ አለኝ፣ አወራኝ። የውስጡ ሲያወራኝ ጊዜ በቃ ይህ ነገር ትክክለኛ፣ እዛ የሚበላሸው ነገር እዛ ከሚበላሸው እዛ ሆና እንትን በቃ አብራችሁ ተጋግዛችሁ ትትላላችሁ ብዬ ነው የተኩሰ፣ ነበረ መልሰሽ አንቺ አተካራ እየፈጠርሽ ነው፣ ሳይሽ አተካራ እየፈጠርሽ ነው። ተመለሽ ሀይሚ፣ ተመለሽ። ምንም ያደረግኩት ነገር የለም። ኖ ኖ፣ ጥሩ ላይ አይደለሽ። ይቅርታ አድርጉልኝና እርሱ ኃላፊ ነባ። በቃ ከእሷ ጋር ላቆም ነበር፣ አላገኛትም ምናም ብዬ ነበር። በጣም አስቸግረኝ፣ ግን ያው ለአደራ ሲል ነው አደራ አለብኝ ብዬ ነው። ምን ሆናችሁ አለ ማለት ከአዲስ አበባ ተደውሎልኛል። እንዲህ እንዲ እንዲህ ነው ሀይሚ አልታዘዘችውም፣ እንዲህ ብሎ ተደወለል ተደወለል ሲደወለልኝ በልስኪ ነው አለ። እሱን ማግኘት አለብኝ ብዬ እሱን አገኘሩት እሱን ማግኘት አለብኝ ብ እንደዚህ ነው። ቅድሚያ ቅድ አንቺ ባይዘለን አንቺ ያላሆነው በእሷት ልስማ ብዬ ነው እሱን ደውዬ አስመታሁት። በእሷት አንቺ ሰዓት መጪ ማለት ነው። አንቺ ሰዓት መጪ እሱ ለብቻው ለአውራው ብዬ ሳወራው አዲስ አበባ ተነገረኝና ተደውሎ የእሱ አነጋገር አንድ ነው አንድ ነው። እና በልሽ ደውልላ እስኪ ትምጣሱ። እኔ ደግሞ ነገሮች ፊት ለፊት ማገናኘት ነው ምፈልገው። ፊት ለፊት ለምን እንዲሆናል? ለምን እንዲ ይደረጋል? እሺ፣ ከዚህ በኋላ እንደዚህ ያላደርገች ይህን ያክል አልታዘዝኩ ከሆነ ከአሁን በኋላ ሲ በእሱ ፊት ነው ነግረው። ከዚህ በኋላ ትስተካከል ግን ሌላ ነገር ካደረገች ያው እኔ አደራዬን እተዋለሁ። ጋሽዬ ለእርሶዎ ብዬ እኔ ምን ምን ምን ምንም አልሰራውኝም። አንተ ጋር እንዴ የማሳልፈው እኔ ምን ለምን ጋሽዬ ስለሚቆጣ እየዋሻውኝ አይደለም

ሲጀምር አንተ የኔ ኃላፊነት እንዲኖርብህ ስላልፈለክ ይሆናል እንደዚህ። አላደረኩም ጋሼ። ቤት ላይ አትኖርም፣ አትኖርም። በእርሶ ፊት እንኳን እንዴት እንደምታወራ እያየሁ አይደል እኔ? ሰሞኑን ምን ማለት ነው?

ምን ሆነክ ነው? እዚህ እናትና አባትሽ ሽጋሆነች በቃ አንተ እነሱ እንኳን እንደዚህ ብላሃቸው፣ ሲጀመር እኮ እንደሄድም እንደለያቸው አይፈልጉም፣ እንኳን እንደዚህ ብላሃቸው። ምን ሆነክ ነው ሀይሚ? አንድ ነገር ንገር። እራት ምን እንደበላሽ፣ አካል እራት እኔ ብታጀራውኝ፣ አንቺ አዲስ አበባ እራት ምን እንደምትበይ፣ የት እንደምትገቢ፣ የት እንደምትወጪ በደንብ ነው ጠንቅቄ ነው ማቀው።

አይደለም እሱ ነው። እራት ምን እንደበላውም ሊነግር የሚችለው እሱ ነው። ሌላ ሰው ሌላ ሰው ሄጄ ቤት አላገኛትም፣ ሄድ አለው ቤት ላይ አላገኛትም እኮ ነው የሚለው እኮ። እሱ ነው እሱ ደግሞ እያዋሸ ነው።

ያው በሱ ፊት እንግዲህ ያክል ምን አይነት ጥፋት ባጠፋ ነው አንተ እንደዚህ ያቀሳስረ ጭራሽ አትሄጂ ምታስብለኝ? እኔ አዲስ አበባ ላይ ስንት ነገር ነው ያለው።

ምን አረገን የጥፋት ሲል ነው? እኔ ጠየቀኝ ጋሽዬ፣ የነገርኩት አንተ ራሱ ዝም አትልም እንዴ እንደሚቆጣ እያወቅህ፣ ቢያንስ አጥፍቼ ቢሆን ራሱ ደበኋላ። አላጠፋሁም፣ እርግጠኛ ነኝ። አጥፍቼ ብብ ቢሆን ራሱ ለምትናገራለህ ዝም አትልም። አንተ ምን ላይ ፍሬም ትሆናለህ እንዴ?

እን ማም ያኔ በለጋው ልጅነት ሳላውቅያን ክፋት ደግነት እቅፍ አድርገኸኝ ባንቀልባ ጧት ማታ ሆድ ሲባባ ልጅን ስትል ተጨንቀሃል፣ የአባት ፍቅር ዋጋ ከፍለሃል። ማለኔ ተካ እግዚአብሔር ነው

እኔ እኮ እኔ አኒሜ ላይ ምናምን ስል በቃ ለአንድ ደግሞ እኮ ለምን እንዳመንኳችሁ ታውቃለህ? ባለፈው አትውጪ ምናምን እያልከኝ አዲስ አበባ ላይ የተጣላን ሰዓት እንደዛ ወጥቼ ስለነበር ለዛ ነው እንጂ መልሰው ያ ነው እንደዛ አሳስረውም ቤት ላይ ሊያስቀምጡኝ ነው ብለሽ። ጋሼ አመሰግናለሁ። እና ለእሱ አንድ ስቶታለ ይ ጠብቅ ያኒ በለጋው ልጅነት ሳላውቅያን ክፋት ደግነት እቅፋር ገኸኝ ባንቀልባ ጧት ማታ ሆድ ሲባባ ልጅን ስትል ተጨንቀሃል የአባት ፍቅር ዋጋ ከፍለሃል ማለኔ ይተካሃል።

እግዚአብሔር የምትፈልገው ነገር ይሄ ደግሞ ይካፈልስ አላብሰህኝ የፍቅርን ሸማ ላስተያይ ደሞ ከነማ አባቴ አንተን ከማና ወዳደሬ ላብልጥ እንጂ አክብሬ አፍቅሬ አባቴን ከማን አላብሰኝ የፍቅርን ሽማ ላስተያይ ደሞ ከነማ አባቲን ከማን። አባቲነ አለሜ ህመምህ ነው ህመሜ። ሰላሚነ ለኔማ በወልኩበት ከተማ አባቲነ አለሜ ህመምህ አንተ ሚያምር ነገር ስ የሚያምር ነገር ፈጣሪ አምላክ የሚያምርን ደስ የሚያምር ነገር የእግዚአብሔር ደስታ ይሰጥ። እግዚአብሔር ዘላለም አንተ ተደሰ ምንም አይቸግር። ዘላለም ቤት ደስታ። የምትሄድበት መንገድ የምትወጣበት የምትገባበት መንገድ ሁሉ ደስታ

ለዘር ማንዘራችሁ ሚተርፍ ሚትረፈረፍ ደግሞ ለዘር ማንዘራችሁ ተርፎ ለኢትዮጵያ ለኢትዮጵያ ተርፎ ለዓለም ሁሉም የምትረፈረፈ ያድርጋችሁ የበረከት ያደርጋችሁ። እናንተ እኮ ሰታኝ በረከት እግዚአብሔር ስሙ የተባረከ። እኔ ባይዘ እግዚአብሔር ነው የማመሰግነው። እናንተን አላመሰግንም። እግዚአብሔር አመሰግናለሁ። ይሄ እናንተን የሰጠኝ እግዚአብሔር ነው። እግዚአብሔር ስሙ ይባረክ። እሱ ብቻ በዚህ ነገር ይጥበ። በእናንተ በመውጣት በመግባታችሁ እግዚአብሔር ክብሩ ይውሰድ። ክብሩ ተደሰቱ። ዛሬ ማይገኝ ድል ነው። ቤተሰቦችም አሚን በሉ። እነሱን መረጡ። የጋሽዬ እየመረቃት ማይገኝ አሚን በሉ። እናንተ ተባረኩልኝ። ይህ ሁሉ የምትወዱ የምታከብሩ ልጆችን የምትወዱ እናንተ እግዚአብሔር አምላክ ይውቅዳችሁ፣ እግዚአብሔር አምላክ የበረከት ያርጋችሁ። በቃ እናንተም ለዓለም ለኢትዮጵያ ለሁሉም ንዝር ማንዘራችሁ ተርፎ ለኢትዮጵያ ተርፎ ለዓለም የእናንተም ብርክር አድርጋችሁ በቃ ተባረው ተባርካችሁ ቅሩ። በቃ ተባርካችሁ ቅሩ። እውነት ነው። እግዚአብሔር ሰው እግዚአብሔር ከባረከው አለስታይ ይሉ እውነት የሚ ተባረከው ግን እውነት ነው። ሰው የተባረከ ሁሉም ይባረክ አትጡ። አገራችን ደግሞ ውጭ ያላችሁ በሰላም ወደ ኢትዮጵያ ይመልሳችሁ። በሰላም ወደ ኢትዮጵያ ወደ ሀገራችሁ ይመልሳችሁ። ደግሞ ሀገራችን ኢትዮጵያ ሰላም ከሆንለን አ